አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከእኛ ጋር ሁሉ ሰላም ነው ዛሬ ህዳር 21 2018 ዕለተ እሁድ ከጊዜ ወደ ጊዜ ከቀን ወደ ቀን እየተባባሰና እጅግ በከፍተኛ ሁኔታ እየተቀያየረ የመጣው የጥቁር ገበያ ሐዋላ በዛሬው ዕለት ጨምሯል ወይስ ቀንሷል? የሚሉትን ሙሉ የ16 ሀገራትን መረጃ ይዘንላችሁ ቀርበናል። ዛሬ እሁድ ነው። እሁድ ደግሞ ባንክ ቤቶች ዝግ ናቸው። ታዲያ በዛሬው ዕለት ያለው የባንክ የምንዛሪ ዋጋ ለማወቅ ስለማይቻል በነገው ፕሮግራማችን ላይ ወደ እናንተ የምናደርስና የምናስደምጥ ይሆናል። በዛሬው ዕለት ያለው የጥቁር ገበያ ሐዋላ በተለይ በትናንትናው ዕለት እጅግ በከፍተኛ ሁኔታ ጨምሮ ወደ እናንተ ሙሉ መረጃውን አድርሰናል። ታዲያ በዛሬው ዕለት ያለው ከትላንቱ ጨምሯል ወይስ ቀንሷል የሚሉትን የአሜሪካ ዶላርን በማስቀደም የሁሉንም ሀገራት አንድ ባንድ ወደ እናንተ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ከዚ በፊት ከሰሞኑ ብዙዎቻችሁ ወደ ሀገር ቤት ለመግባት ምን ያክል ሪያል ይዘን መግባት እንችላለን የሚል በተደጋጋሚ ጥያቄ ያቀርባችሁ ነበር። እኔም እንግዲህ በትናንትና ሁለት አንዳንድ መረጃዎችን ወደ እናንተ ለማድረስ ተቀብያለሁ ማለት ነው። እስከ 33 ሺህ ሪያል አካባቢ ወደ ሀገር ውስጥ ይዛችሁ መግባት እንደምትችሉ የተለያዩ የመረጃ ምንጮች ለማግኘት ችለናል። እንዲሁም ዶላርን ይዛችሁ ለምትገቡ ደግሞ እስከ 15 ሺህ ብር አካባቢ ወደ ሀገር ውስጥ ይዛችሁ መግባት ፈቃድ ይኖረዋል፣ ማለት ነው። ዞሮ ዞሮ አሁን ያለበት ይህ ነው። ምናልባት እንግዲህ ከተቀየረ ወደ እናንተ የማደርሳችሁ ይሆናል። በዛሬው ሁለት 100 የአሜሪካ ዶላርን ስንመለከት 18 ከ85 ሳንቲም ሲመነዘር አንድ የአሜሪካ ዶላር 180 ብር ከ85 ሳንቲም እየተመነዘረ እንደሚውልና ና ለትናንትና ከትናንትና ወዲያ ከነበረበት እንግዲህ መጠነኛ ቅናሽ አሳይቷል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ መቶ የካናዳ ዶላር 12910 የኢትዮጵያ ብር ሲመነዘር አንድ የካናዳ ዶላር 129 ብር ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ሁለትም 100 ዩሮ ስንመለከት 21 ሺህ ከ50 ሳንቲም ሲመነዘር 1 ዩሮ 210 ብር ከ50 እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ሁለት 100 ፓውንድ ስተርሊ 23680 የኢትዮጵያ ብር ሲመነዘር አንድ ፓውንድ ስተርሊ 236 ብር ከ80 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናር ናት። በዛሬው ዕለት 100 የባህሬን ዲናር 48110 የኢትዮጵያ ብር ሲመነዘር አንድ የባህሬን ዲናር 481 ብር ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የሳዑዲ ሪያል ነው። በዛሬ 2100 የሳውዲ ሪያል 4780 የኢትዮጵያ ብር ሲመነዘር አንድ የሳውዲ ሪያል 47 ብር ከ80 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬ 2100 የዱባይ ድርሃምን ስንመለከት 4850 የኢትዮጵያ ብር ሲመነዘር አንድ የዱባይ ድርሃም 48 ብር ከ50 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብበውናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬው ዕለትም 100 የኩዌት ዲናርን ስንመለከት 59190 የኢትዮጵያ ብር ሲመነዘር አንድ የኩዌት ዲናር 591 ብር ከ70 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ሁለት 100 የአውስትራሊያ ዶላር 11710 የኢትዮጵያ ብር ሲመነዘር፣ አንድ የአውስትራሊያ ዶላር 117 ብር ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ሁለትም 100 የኦማር ሪያል 47ሺህ ከ83 ሳንቲም ሲመነዘር አንድ የኦማር ሪያል 470 ብር ከ83 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ውሎም 100 የጆርዳን ዲናር 25550 የኢትዮጵያ ብር ሲመነዘር አንድ የጆርዳን ዲናር 255 ብር ከ50 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለትም 100 የስዊስ ፍራንክ 22510 የኢትዮጵያ ብር ሲመነዘር አንድ የስዊስ ፍራንክ 225 ብር ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለትም 100 የቻይና ዩዋን 2207 የኢትዮጵያ ብር ሲመነዘር አንድ የቻይና ዩዋን 22 ብር ከ70 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለትም 100 የእስራኤል ሽቅል 5170 የኢትዮጵያ ብር ሲመነዘር አንድ የእስራኤል ሽቅል 51 ብር ከ70 ሳንቲም እየተመነዘረ እንደሚውል ከተለያዩ ዌብሳይት ድረገጽ ላይ በዚህ ሰዓት በዚህ ደቂቃ የተጻፈውን አንብበን ወደ እናንተ አርማጅ ተመልካቾቻችን ጆሮ አድርሰናል ማለት ነው። ከሰሞኑ ያለው የጥቁር ገበያ ሐዋላ እንዲሁም በባንኮች መካከል የነበረው ሰፊ ልዩነት እንግዲህ እየሰፋ መምጣቱ የነበረ ቢሆንም በዛሬ ዕለት መጠነኛ ቅናሽ ታይቷል። ይህ መጠነኛ ቅናሽ ለሀገራችን እጅግ በጣም መልካም የሆነ ስኬት ነው። በተለይ በቅርቡ መንግስት የተለያዩ አዳዲስ ፖሊሲዎችንና መመሪያዎችን በማውጣት የጥቁር ገበያ ሐዋላን ለማጥፋትና የጥቁር ገበያ ሐዋላን ለማዳከም እንግዲህ የተለያዩ መመሪያዎች እየወጡ ነው። ይህንን መመሪያ ተግባራዊ ሲደረግ እንግዲህ በዚህ አይነት አዘቅት ውስጥ ከመጎደቃችሁ በፊት በተደጋጋሚ እንግዲህ በባንክ አማራጭ በትልቁ መልካም ነው ለማለት ሲያክል ወዳለው ቪዲዮውን ላይክ ላይክ ሽርሽር እያደረጋችው እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለዛሬ እንግዲህ ያስኩላችሁ ዕለታዊ ምንዛሬ ዋጋ በጥቁር ገበያ ይህን ይመስላል። በነገው ዕለት እንግዲህ በባንክ ጭምር ወደ እናንተ አደርሳለሁ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላ።